ራስ ጉድ ስሙልኝ። አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው ነው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱ ጠላቴን አጠፋ ብሎ አስተሳሰቡ አስተምህሮቶቻችን መታረም መስተካከል። ቆይ ማለት ስለ ቤተ ክርስቲያን ሳታውቁ ነው እንደ መዝሙር የምታወጡት? እንግዲህ ዘማሪ ይገረም ደጀኔ ማለት ትልቅ ዘማሪ ነው። አስተምህሮቶቻችን መሻሻል አለባቸው መስተካከል አለባቸው ሲል እሺ ብለ የሱን ሀሳብ ገዝተ መውሰድ ማነ ወገናችን ፋራው ነው። ፉየራ የምትባለው ቪዲዮ ከመስራት በፊት ነገሮችን በደንብ አዳምት። አርቲስት ይገረም ደጀንና ኡስታዝ አቡበከር አህመድ እየተናገሩ ያሉት እንደ አንተ አይነት ኮንክሪት አስተሳሰብ ስላላቸው ሰዎች እንጂ ስለ አንድ ሃይማኖት ተቋም ዶግማና ቀኖና የሃይማኖቱ ምንነት ይቀይር እያለው አይደለም። ሶሻል ሚዲያ ላይ በወቅታዊ ጉዳይ የማህበራዊ ሚዲያ አጠቃቀማችን የሃይማኖት ስግብግበኝነት ያንን ታዝበው ማህበረሰቡ የሚናገረውን የሚሰራው ጥንቃቄ አድርጎ እንዲሰራ መልእክት አስተላለፉ። ይሄ ነው ነጥቡ። በጣም ያሳቀኝና የቪዲዮ እንዲሰራ ያደረገኝ ኦርቶዶክስ ምኗ ይቀይራል? ኦርቶዶክስ ናት ህግና ስርዓት ያወጣችው ለኢትዮጵያ ስትለነበረው የኢትዮጵያ ህገ መንግስት እኮ የሊቤራሊዝም ስርዓት እኮ ነው። የኦርቶዶክስ ስርዓት አይደለም እኮ የኦርቶዶክስ ዶክትሪን ሲጀምር ቄስና መነኩሴ ያወጣው ህግና ስርዓት ነው። ቄስና መነኩሴ ነው ቀኖናዋንና ዶግማዋን ያወጣው። እንደውም በተለየ ህዝብ ላይ ሲተገበር የነበረው ህግና ስርዓት ብሉይ ኪዳን መሰረት ተደርጎ እየወጣ ነበረ። አፄ ኃይለስላሴ እስከነበሩበት ድረስ ሲተገበር የነበረ ቢሆንም ነገር ግን አሰቃቂ ህግና ስርዓት ነው በመባል ተሽሯል። በቃ ኦርቶዶክስ ህዝብን ስታስተዳድርበት የነበረው የሰረቀው እጁ ይቆረጥ፣ የገደል ይገደል የሚለው የፈጣሪ ቃል ነው ሲሉ እንዳልኖሩ፣ አይ አሰቃቂ ህግ ነው በማለት የሊቤራሊዝም የፖለቲካ ህይወት አለም ተከታይ እንዲሆን ህዝቡ ህጉ ተሽሮ ቤተክርስቲያን ውስጥ ቁጭ ብሏል። የፍትሐ ነገስት ህግና ስርዓት ማለት ነው። ነገር ግን ዶክትሪኑ ኢየሱስ ፈጣሪ ነው፣ ማርያም ፈጣሪን ወለደች የሚባሉ የኦርቶዶክስ አጽዋማት፣ የኦርቶዶክስ ጸሎት አደራረግ፣ ይሄ ቄስና መነኩሴ የነደፈው ነው። እንደ መጽሐፍ ቅዱስ ከሄድን ሙሉ ለሙሉ ነው ኦርቶዶክስ የምትታደሰው። ስለዚህ እንደ አርቲስት ይገረም ደጀኔ ያሉ እንደ ኡስታዝ አቡበከር አይነት ያሉ ሰዎች፣ ታዋቂ ሰዎች፣ ለዘብተኛ ንግግር የሚናገሩ ስርዓት ያላቸው ሰዎች ቲክቶክር አይደሉም። ቴሌቪዥን ላይ ነው የተናገሩት። የተናገሩበት ረጅም አውድ አለ፣ ራሱን የቻለ ምርጥ ነገር ለማህበረሰቡ እንትምራል። የሆነች ነገር ቆርጣ አምጥተ ተስገብግባ አትናገር። ደግሞ እንደ ደግሞ ኡስታዝ አቡበከር ሃይማኖቱ ይስተካከል ቢል ራሱ ቀጥታ ኦርቶዶክስ ትስተካከል ቢል ራሱ ትክክል ነው። የኦርቶዶክስ ቄስና መነኩሴ እየወጣ ምንድን ነው የሚለው? ላሳይ ቪዲዮ አምጥቼ መነኮሳቶቻችሁና ቄሶቻችሁ ነቢያችን ሲሳደቡ እንደሚሉ እንትኖቻችሁን ገደረቶቻችሁና ተአምራቶች ላይ የተደረቱ እንቶ ፈንቶ አርቲቡርቲ ነገሮች እያወጡ እየተሳደቡ አይደለም እንዴ? ያ መስተካከል አለባት። ይሄ ኦርቶዶክስ ማታደስ አለባት። ተታሃዱ ሰው ኦርቶዶክስ የሚለው እነዚያ ዶገንትን ምንድን ነው ይሄ ግዳትና ተአምራትን የሚቃወሙ ወደው መሰለህ እንዴ? ጭራሽ እንዴ ማሰብ አለብህ። በተለይ ሰሞኑን አንድ ባለሴጋ የኦርቶዶክስ የሃይማኖት ስግብግብ ኦርቶዶክስ ተስፋ የቆረጠ አናስረካም እያልክ ስትከላከል አልነበርም እንዴ? ያ ነው መስተካከል ያለበት እየተባለ ያለው አዎ ጀግና ነው። እስልምና እናንተ በቀለልን እያልክ ስትል አልነበረም እንዴ? ይሄ ነው ማይንድ እንዲስተካከል ነው ስናገሩ የነበረው። በመጨረሻ የምለው ነገር ቢኖረኝ ለዘብተኛ ሰዎች የተናገሩትን ነገር ቆራርጦ በማምጣት በራስ የጽንፍ ዓለም ውስጥ መለካት፣ ይህ በጣም አስጸያፊ ነገር ነው። ለዘብተኛ ሰዎች በየሶሻል ሚዲያው በየቴሌቪዥኑ ሰውን እየመከሩ ያሉት ምንድን ነው? ጽንፈኝነት ይቁም ነው። አንተ ለምሳሌ አሁን ጽንፈኛ ነህ። ወገናችን ፋራው ማንህ ፉየረው ኦርቶዶክስ ፍጹም ናት፣ ከኦርቶዶክስ ውጪ ማንም የሚበላ የለም በሚል ሃይማኖታዊ ስግብግበኝነት በመሞላት አንድ ኦርቶዶክስ የሆነ ሰው ራሱ የሌላን ሃይማኖት ሲነካ በሕግ አይጠየቅም። ኦርቶዶክስን ማንድ ፍሯት ኦርቶዶክስ ለዓላዊ ናት፣ ፍጹም ናት የሚባልበት ሞኝ አስተሳሰብ፣ በጣም ፀያፍ አስተሳሰብ ውስጥ ያላችሁ ናችሁ። ይህን ነው የሚመለከተው። ስለ ሃይማኖት፣ ስለ ተቋም፣ ስለ መጽሐፍ ቅዱስ፣ ስለ ዶግማችሁ፣ ስለ ቀኖናችሁ አልተናገረም። እንደው ኡስታዝ ራሱ ቢናገርም ራሱ ትክክል ነው። የኦርቶዶክስ ዶግማና ቀኗ ስንቱ መስተካከል ያለበታለ ስንት ስድብ የተደረሰባቸው የገድላትና ተአምራት መጽሐፍቶች አሉ። አሁንም ድረስ ነቢያችን እየተሰደቡ ቤተክርስቲያኒቱ መጽሐፎች ናቸው። ማርያም ተገለጠችልኝ። እንግዲህ ማርያም የፈጣሪ እናት ናት ብላ ነው የምታስተምረው የኦርቶዶክስ ቤተክርስቲያን። ማርያም የፈጣሪ እናት ናት የሚለው ኢየሱስ ፈጣሪ ነው የሚለው እንደነገርኳችሁ የቄስና የመነኩሴ ሀሳብ ነው እንጂ የመጽሐፍ ቅዱስ ሀሳብ የነቢያት ሀሳብ የኢቨን የሐዋርያት ሀሳብ ራሱ አይደለም ያመበታቸው ነው። ነገር ግን ማርያም ተገለጠች እያሉ፣ ስላሴ ተገለጠልን እያሉ ማህበረሰብን በብሔሩ በእምነቱ በማንነቱ የሚሳደቡ ተሳዳቢ መጽሐፍቶችን ማስወገድ አለባት ቤተ ክርስቲያን ካልክ ማለት ነው ኡስታዝ። ያንን ለማለት ፈልጎ አልነበረም። አርቲስት ሲገርም ደርጀሬ ዘማሪ ነው ምናምን ላልከው፣ ኖርማሊ ኦርቶዶክስ እንደመሆኑ መጠን ለኦርቶዶክስ ማህበረሰብ ሞራል ለመስጠት እንጂ እሱ መጽሐፍ ቅዱስን አያውቅም። የኦርቶዶክስ ዶክትሪን ቄስና መኖክስ እየደነገገው ዶግማና ቀኖና መሆኑን አያውቅም ኢየሱስ ፈጣሪ ነው የሚለው በሐዋርያት አስተምሮ እንደማይታወቅ አያውቅም አያውቅም ስለዚህ እነዚህ ለዘብተኛ የሆኑ ሰዎች የራሳቸውን ህይወት በሰላም የሚኖሩ ሰዎች ሃይማኖታችን ሃይማኖታችን ብለው የሚኖሩ ሰዎችን ቲክቶክ ጽንፈኛ ማህበረሰብ ውስጥ አትቀላቁላቸው ለምሳሌ ይሄ ቪዲዮ ይገረም ደጀኔ ድረስ ቢደርስ ምንድን ነው ሆነ ምን ተጠቀምክ ይገንም ደጀኔ እውን ሙስሊሞች የሚያኖሩት ትክክል ነው ወይ ብሎ መጽሐፍ ቅዱስ የሚገልጥ የኦርቶዶክስን ዶክትሪን ያገኘዋለ ያገኘው ማርያም ፈጣሪን ወልዳለች ብለው ሐዋርያት ያምናሉ ሰዎች ማርያም የፈጣሪ እናት ናት ብለው እንዲያምኑ ሰብኳል የሚል አለ መጽሐፍ ቅዱስ ላይ የለም ኢየሱስ ፈጣሪ ነው እግዚአብሔር ነው አምልኩት ብለው ሰብከዋል አልሰበኩም አምነዋል አላመኑ ይህም ቢያገኝ ለራሱን ጥያቄ ነው የሚሆንበት በኦርቶዶክስ ላይ ወጥቶ ጥያቄ ቢጠይቅ ነገጧት ምንድን ነው የሚወጥህ ስለዚህ ለዘብተኛ ሰዎች ባሉበት ቦታ ነው ጽንፈኝነትን አስተካክልን የተባልከው። ይህን ይመስላል።